ትልቅ ተስፋ ከጣልንባቸው ወጣት የደሴ ፍሬዎች መሀል አንዱ ነበር። በዛሬ ሁለትም ለጉዳይ ፈልጎ ቀጠሮ ይዘን ነበር። ድንገት ወደ አሄራ የመሄዱን ስሰማ እጅግ በጣም ነበር የደነገጥኩት። ሞት ማለት አጀል ማለት ይኸውም አይደል? እኔ እና እሱ ከያዝነው ቀጠሮ የአጀል ቀጠሮ ቀደመና ወንድማችን ልጃችንን ወደ ማይቀረው አለም ተሻገረ። ኢና ሊላሂ ወኢና ኢላራጅን አላህ መልካም ስራውን እንዲቀበለው ከደጋጎቹ ከሲዲቆቹ ከነቢያት ጎን በጀነቱ እንዲያደርገው የበረታ ዱአይ ነው። ለውዳ ዘመዶቹ መጽናቱ ምን ያለው። ኡስታዝ አቡበክር አህመድ ከረመዳን ሀያ አራት እስከ ሸዋል ሶስት ድረስ እኮ የረሱሉን ሰለላሁ ዐለይሂ ወሰለም ሀገር እየዘየረ በዑምራ ላይ ነበር። ለአንድ የቅርብ ወዳጁ ይህ ዚያራ የመጨረሻዬ ነው ሲል እንደነገረው ተሰምቷል። አሞት የነበረው ጉንፋን የሚመስል አይነት ኢንፌክሽን ነበር። ውስጡ ጥሩ ስላልነበር አዲስ አበባ ከመጣ በኋላ መለስተኛ ሕመም ተሰምቶት ነው ወደ ሆስፒታል የገባው። ነገር ግን እቺ ቀን የአላህ ቀጠሮና የእርሱ አጀል የሚገናኙባት ነበረችና ወደ አላህ ዘንድ ሄደ። ዛሬ ጀናዛ ወደ ደሴ ጉዞ ተጀምሯል። ቀብሩ ነገ ጁምዓ ነው የሚሆነው፣ አላህ ከፈቀደ። አላህ ከጻፈ በኋላ ሕመም ፈረድ አይደለም። አላህ ከጻፈ በኋላ ማርጀት ፈርድ አይደለም። ሽበት ባይኖርብንም ወጣት ብንሆንም ባንታመምም የአልጋ ቁረኛ ባንሆንም መሞት ባንፈልግም ለመኖር ብንጓጓም አላህ ከጻፈ ማንም የሚቀር የለም። ሰዓቲቱ ከደረሰች ወደ ኋላ የሚል የለም። መለከል መውት የእኛን ፍላጎት ሳይሆን የአላህን ነው የሚያስፈጽመው። በቅርብ የሚያውቁት ሰዎች ምን ያህል መልካምና ልበቀና የዋህ እንደነበረ በግልጽ ይናገራሉ። ድንገተኛ ሞቱ ያላስደነገጠው ሰው የለም። አላህ ለቤተሰቦቹ ለወዳጅ ዘመዶቹ አላህ ሶብሩን ይወፍቃቸው። ቆይ ትንሽ ወጣት ነኝ፣ ትንሽ ልቆይ፣ ዘና ልበል፣ ትንሽ ልፍታታ የምንላት ነገር አላህ መች እንደሚጠራን አናውቅምና ይህ ለሁላችንም ትምህርት ነው። ይህ ለሁላችንም ማንቂያ ደውልም ጭምር ነው። አላህ ከሻ የእኛ ወጣትነት የእኛ ለመዘጋጀት ጥያቄ ውስጥ የሚገባ አይደለም። ወንድም መሐመድ ሰኢድ አላህ በፊርደውሰል ጀና ይቀበለው። አላህ መልካም ስራውን ተቀብሎ ቀብሩን ኑር ያድርግለት። አላህ በአማረ መስተንግዶ ይቀበለው። ዱዓን አድርግለት። ስንቃችሁን አደራ። ስንቅ ካልያዘን ድንገት ስንጠራ ምን ሆኖ እናጣለንና አላህ ስንቆቻችንን ሳንቋጥሪ ወደ እርሱ የማይጠራ ያድርገን። አላህ ከድንገተኛ ሞት ከድንገተኛ ህልፈት እርሱ ይጠብቀን። ወሰላሙ ዐለይኩም ያ ረሱላላህ አላህ ይዘንለት። ወንድማችን ሙሐመድ ሰኢድ በዘንድሮ ረመዳን መጨረሻ ኡምራ መሄድን ከመጠን በላይ ፈለገ። ብዙ ወንድሞችንም ይህንን አማከረ። አረባክ አንተ እኳ አቅም የለህም፣ ዋጋውም እኮ ውድ ነው። አንተ ደግሞ አቅም የለህም አሉት። በፍጹም አለ ሙሐመድ። ከረመዳን በኋላ ብትሄድ ይሻላል ብለው ሊያግባቡት ሞከሩ። አይሆንም ይህን ወደ መጨረሻዎቹን ቀናት ኡምራነኝ አለ፣ ፈርጠመ ብሎ። ምንድን ነው የመጨረሻ ያደረግከው እኮ ብለው ሲቀልዱበት፣ ያው በሉት ብሎ መለሰላቸው። ቪዛ ፍለጋ ለፋ፣ ወጣ ወረደ። አልሀምዱሊላ አላ ፈቀደና ህልሙ ተሳካ። ሰዎች ገንዘብ ስላላቸው ብቻ ሳይሆን ሲጠሩ ብቻ ወደሚሄዱበት የአላህ ሱብሃነሁ ወተዓላ ቤት ሄደ። የሚወዳቸው የረሱላችንን ሰለላሁ አለይ ወሰለም ሀገርን ረገጠ። ኡምራን ፈጽሞ፣ መዲናን ዘይሮ ወደ ሀገር ቢመለስም በድንገተኛ ህመም ወደ አኼራ ሄዷል። እውነትም የመጨረሻው ኡምራ ነበረች። አላህ ይዘንለት። ኡስታዝ በድር ሁሴን በአባድር መስጅድ ሽኝት ላይ ተናገሩ ህመሜ። ሙሀመድ ሰኢድ የአራት ልጆች አባት ነው። ልጆቹም የቲም አድርጎ ነው ሄደው የሁላችንን ድጋፍ ይፈልጋል። የቲም የሆኑ ልጆቹ የአባት ነጣማቸውን ቢያጡም እንደ ማህበረሰብ አንድ ነገር ብናደርግ መልካም ነው። እናም ለየትም ልጆቹ የምትሰጡት ስጦታ ካለ በልጆቹ እናት በባለቤቱ አካውንት የምንችለውን እናይት በማለት የባለቤቱን አካውንት አስቀምጠዋል። ነጃት አብዱልመናን ጠዋት ትባላለች። የንግድ ባንክ አካውንት ነው፣ አንድ ሺ አርባ አምስት ሰማንያ ሁለት ሰባ ስምንት

ወንድማችን ሙሀመድ ሰኢድ ትውልዱ ደሴ ከተማ ሲሆን በዛው በደሴ ከተማ ቁርአንን በማሐፈዝና እንዲሁም በአንድ መስጅድ ኢማምነት በማሰገድ ሲያገለግል እንደነበረ ተነግሯል። ወንድማችን ሙሀመድ ሰኢድን አላህ ሱብሃነሁ ወተዓላ ጀነቱል ፊርደውስን የወፍቀው፣ ለቤተሰቦቹ መጽናናትን እንመኛለን። የዛሬ ፕሮግራሚ ይህንን ይመስል ነበረ። በሌላ እስክንገኝ ሰላም አለይኩም ወራህመቱላሂ ወበረካቱህ። አዑዙ ቢላሂ ሚነሸይጧኒ ረጂም